ግራ የገባ ነገር ምን ነገር ነው? አስመራ ምን ሆነህ ነው? ወይ ምን ሆነህ ነው? እንደው ምንም ሆናለሁ ብለሽ ነው? እኔማ ምን፣ ደህና ደህና ነኝ። ደህና ስ ደህና ነኝ። እንደው ሰለስትና እንዲባል ተገባ ነገር አንቺን እንዳልሆነ ተናግሪሽ። አሁን ስራውን ስ ይዘው ነው የምልሽ። እንደው በቃ በቅንጭላት የተመላለሰ ያው መቼም ምን ያገሩን ርቀት ብዬ ጉልበትም እንደምታውቂው አጋዥ የለኝ በቤት የሚያግዘኝ የለም። ወንዝ ተሻግሬ ደግሞ ላዘምር ነው ብዬ ያንን መሬት እሸጠዋለሁኝ ብዬ በዚያ አንድ አንሳ ሁለት አንሳ መቼም ሳልናገርሽ አልቀረሁምና አሁን እንደው መቼም አንቺ ለቤታችን ብለሽ መሆኑ ሲገባኝ ጊዜ እንደው እንትን አለኝና ምን ይሻላል ዝም ብለን እንዝራው

ዳን አተ፣ እንዴት ነህ? ዛሬ መስጊን ደና ያድራል ወይ?

ምን ትቦዝ ነው? ልቅስ የወጣ ከብቶች ነው። ወደ ወደ ምንም ደሞ ሊዶሉት ነው። አንተ ደግሞ የደህና ነገር እኮ አይሆንም። አሁን የምትፈልጊው የሆነ እኮ ተከተይ አባክናቸው ነበር። ዛሬ ግን ምን አረጋቸው እንደፈልጋቸው የመጣሁት መቻል ነው እንጂ መችስ መቼም ተሰብስበው ደህና ነገር አያወሩም።

አይ፣ ዝም ብለሻ አንቺ በላይነሽ። እንመጣ ምላስ ያለው ነው። ምላስ አለኝ ትንሽ። ወንበር ነገር ነው የሚሰጡኝ የሚመስለኝ ምክትል። ፍሬዝ ፍሬዝ

የኛው መናት አለ በምን ጣሙ አለችው ነገር አለችው እንዴ ይሰፋና ታዚያ ምድጃ ተነስተውንም ደግሞ ወደዚያ ነው እየመጣሁላችሁ። ቸኮል ቸኮላት ነው። እና ችግሩ እንዲህ አይነት ሴቶች ስላሉ በገጠሩ ማህበረሰብ ዘንድ ከዚህ የባሰ ደግሞ ገጠር ሌላ ስላለ ያን ያን ጥቃት ለማቋቋም በ እንዲያውም ሲጀመር አንድ አራት ሽና ወረቀት እናስጠፍና እንዲያርገን በእንጨት ይዘን ሰልፍ እንወጣለን። ከተማ ሌላ